ልቧ በትህትና ክንፍ ገረድ ልሁን ስትል አምላኳን ስታቅፍ፣ አይባልም ለእርሷ እንጀራና ዳቦ እንዴት ጋገረችው? እሳት አይደለም ወይ የተሸሳ አንተ በሁሉም በየትም አንድም ሶስትም አንድም ውጣና መውደድም አንተ ብቸኛና ብዙ ሁሉም እንዲገዙ አንተ ብዙና ብቸኛ የማታንቀላፋ ዓለሙ እንዲተኛ አንተ የሰማይ ሰማዩ አንተ የባህር ባህሩ አንተ የፍቅር ፍቅሩ አንተ ተስፋ ለበድን አንተ አፍ የማታስከድን አንተ በዚህ ሲሉህ በዚያ አንተ ሙሉ ደስታ አንተ ሙሉ ቦታ እስመ አልቦ መገን ሥላሴ ተመስገን አንተ ኩላሊቴን የምትመረምር ባታገኝብኝም አንድ ድንቅ ታምር እንድኖር ሰጠኸኝ ሌላ የቀን ክምር፣ ተመስገን። አንተ በቃኝ ስልህ የማትሰማኝ ትልቁ ልትሰጠኝ ትንሽ የምትቀማኝ፣ አንተ ማንም የለኝም ስል ዝም ጭጭ እያልከኝ፣ አንተን እስክይዝህ አንተ ራሴ ያስከኝ። እስመ አልቦ መገን ሥላሴ ተመስገን። ናዘነ መዝናኛ ለተከፋ መጠጊያ ስምሽ ልቤ ረጋጋ ማርያም ማርያም እናቴ ስል ተነጣጥሎ ያለው የቅዱሳን ጸጋ ማርያም ጋር ረጋ። ነቢያት ይላሉ ፈኑ እዴከ እማርያም፣ እጁ ብቻ ያይደል ሰው ሆኖ ተገኘ እግዜር ከማርያም እግዚአብሔር፣ ከሰው አንድ ሰው ፈለገ፣ ልቡ እንደ ኢዮብ፣ ነፍሱ እንደ ዳዊት የተመነደገ፣ እንደ አብርሃም ቀና፣ እንደ ኖህ ሐሳቢ፣ እንደ ሙሴ ያለ የአገር ልጅ ሰብሳቢ በተግባሩ በስም ንጉስም ቅዱስም ሁሉንም የሆነ እግዚአብሔር አየ፣ ለመንግስቱ ለየ። ከሔዋን ዘር ሔዋን ያለላች ፍሬዋን፣ እግዚአብሔር ለየ፣ በማርያም አየ። እዚህ ጋር ተነጣጥሎ ያለው የቅዱሳን ጸጋ ማርያም ጋር ረጋ። እንኳን አልገሽ ተመኜ ፊትሾሜ ቃልናውጥቼ በስምሽ ተማፀኝ የልቤን ጎዳት ታውቂያለሽ። ኔትላ ይጀሻ አላፍርም የነፍሴ ነሽ ከለላ ምርጃሽ ፈጥኖ ይደርሳል። ስምስ ጭንቀት ያስረሳ ልጥራው ስምሽ ልጥራው መስናኛ እርጎ ነኝስራ ተነጣጥሎ ያለው የቅዱሳን ጸጋ ማርያም ጋር ረጋ እግዚአብሔር ሰው እንዲሆን አለሙን እንዲምር ማርያም ተገኘች የቅዱሳን ድምር። የምድር ኪሩቤል የምድር ሱራፌል ወልደ አምላክ መንበር በሁሉ የሞላ ተዘጋጀለት በር። ወላዲታ አምላክ ጌታዬን አሰብኩት ለእናቱ ሲላክ። ኦ ማርያም ትንቢተ ነቢያት፣ ኦ ማርያም ጾመ ሐዋርያት። ከዚህ ሁሉ ዓለም ልቡ ከታበየ አንድ እርሷ ተገኘች ማርያም ርግበየ፣ ርግበየ፣ ርግበየ፣ ርግበየ ልቧ በትሕትና ክንፍ ገረድ ልሁን ስትል አምላኳን ስታቅብ ይህን አንድ ሚስጢር ተጽፎ ቢያየውም ተደርጎ ቢያየውም ራሱን ይህ ምስጢር ዓለም አይችለውም ዓለም አይገባውም። እሙ ለፀሐዩ ትሕትና ነፍሷ ማን ነው የሸመነው የማርያም ቀሚሷ? እንደ ምስኪን ጎንበስ የሰውን በማበስ ንግሥት ናት ብሎ ሰው ልኳን ቢገምት የጌታ የድናት ግን እንደ ደሃ

ለፀሐዩ ትህትና ነፍሷ እሙ ለፀሐዩ ትህትና ነፍሷ፣ ማነው የሸመነው የማርያም ቀሚሷ? እንደ ምስኪን ጎንበስ የሰውም ባማበስ ንግሥት ናት ብሎ ሰው ልኳም ቢገምት፣ የጌታ የእናት ግን እንደ ድሃ ኩርምት። እንዴታ ባበለች እንዴታ ባበለች፣ መለኮትን አቅፋው ይነግራት ነበሩ የግዜርም ሲከፋው ማርያም ቅሩብ ለትሑታን ማርያም ተስፋቸው ለሙታን ልጅ ሰጪ ለመሃን ማርያምን ምብራ መጽሐፉም አይላል እንቅልፍ የለው ከቶ እግዜር ግን ተገኘ ማርያም ስር ተኝቶ። እንቅልፉን ወሰደው መለኮት በስጋ ያርፍባት የለሞ እጇን ለተጠጋ ማን ነው የጎበኘው የማርያምን ማጀት ለራበው ታዝናለች እንደ ልጇ ካንጀት በምን አቦካቸው በምን አቦካችሁ ያንን ዱቄት መና? ውሃ ቀድታ ነበር ወይ ወርዶ ደመና? አይባልም ለርሷ አይባልም ለርሷ እንጀራና ዳቦ እንዴት ጋገረችው? እሳት አይደለም ወይ የተሸከመ ሁሉ ሲጨል ሲያስፈራኝ የገበበኝ የምሄድበት

አይባልም። ለእርሷ የህይወትን ዳቦ እንዴት ጋገረችው? አይባልም። ለእርሷ የህይወትን እንጀራን እንዴት ጋገረችው? እሳት አይደለም የተሸከመችው ዘነመጽናኛ ለተከፋ መጠጊያ ስንል ልቤ ረጋጋ፣ ማርያም፣ ማርያም እናቴ ስንል አዘነ መጽናኛ

ማለፍ በጸጥታ ሁሉ ተችሎ ለአንተ ጌታ። ሰላም አለፍ በጸጥታ ሁሉ ተችሎ ለአንተ ጌታ። ለመላኩ ለቅዱስ ገብሬ ስላማለደኝ ምን ከፍለዋለው ለመላኩ በግቤው ገብሬ ስላ አለደኝ ምን ከፍለ ዋለው ላመስግነው እንጂ ላመስግነው እንጂ ሌላ ምንላለው ላመስግነው እንጂ ላመስግነው እንጂ ሌላ ምንላለ ምስጋና ነው እንጂ ምስጋና ነው እንጂ ሌላ ምስጋና ደግመን ልል ብለን እግዚአብሔር አምላካችን እናመስግን።